ለዜና መጽሄታችን ወደ ተዘጋጁ፣ ይቅርታ፣ የስፖርት መረጃዎች እናልፋለን። መረጃዎቹ ሊያደርሰን ግርማ ሞገስ እዚህ ስቱዲዮ እየጠበቀን ይገኛል። ግርማ እንኳን ደህና መጣህ። ወደ መረጃዎች ማለፍ ትችላለህ። አብራችሁን ቆዩ ተመልካቾች። በሀገር ውስጥ መረጃዎች ነው የምንጀምረው። የ2025 የዓለም የቤት ውስጥ አትሌቲክስ ሻምፒዮና ከፊታችን አርብ ጀምሮ ለሶስት ተከታታይ ቀናት በቻይናዋ ናያንጂንግ ከተማ ይደረጋል። በዚህ ውድድር ኢትዮጵያ በሶስት ርቀቶች የምትሳተፍ ሲሆን ተሳታፊ አትሌቶችም ከካቲት 27 ጀምሮ ተመልምለው ልምዳቸውን ሲያከናውኑ ሰንብተዋል። ብሔራዊ የአትሌቲክስ ልዑኩ ሌሊቱን ወደ ቻይና የተጓዘ ሲሆን ቀደም ብሎ በተዘጋጀ ሽኝት ላይ የባህልና ስፖርት ሚኒስትር ዴታው መኪያ መሀመድ፣ የፌዴሬሽኑ ፕሬዚዳንት ስለሺ ስህንና ሌሎችም አካላት መልካም እድል ተመኝ ማግኝተው ልኡካኑን ሸኝተዋል። ኢትዮጵያ በ800 ሜትር ሴቶች በ1500 ሜትርና በ3000 ሜትር ደግሞ በሁለቱም ጾታዎች ትሳተፋለች። ሀገራችን በ2022 የዓለም በዓለም አቀፍ ደረጃ በተዘጋጀው የቤልግሬዱ የዓለም አትሌቲክስ ሻምፒዮና ቀዳሚ ሆና ማጠናቀቋ ይታወሳል። በዓለም ዋንጫ ማጣሪያ ከግብጽና ከጅቡቲ ጋር በተከታታይ ሞሮኮ ላይ የምትጫወተው የኢትዮጵያ ብሔራዊ ቡድን ለሌቱ ወደ ሞሮኮ አቅንቷል። ትላንት የመጨረሻ የሀገር ውስጥ ልምምዱን ያከናወነው ዋሊያው ከ24ቱ የቡድን ስብስብ መካከል አብዱል ሰላም የሱፍን ቀንሶ 23 አባላቱን ይዞ ወደ ሞሮኮ ተጉዟል። ከጉዞ በፊት ትላንት ከሰዓት በኋላ የቡድኑ አሰልጣኝ መሳይ ተፈሪ ና ተከላካዩ አስቻሎ ለጋዜጠኞች ማብራሪያ ሰጠው ነበር። አሰልጣኝ መሳይ የተጋጣሚን እንቅስቃሴ በመጠኑ በቪዲዮ መመልከታቸውን፣ በዚያ መሰረትም መዘጋጀታቸውን ገልጸዋል። ለሁለቱ ጨዋታዎች ቀደም ብሎ ፊልሞችን የተጋጣሚ ጨዋታዎችን ተከታትለናል። እንደዚሁም ያለፉትን ጌሞች አይተናል። እዛም ሜዳም ተገኝተን ለዚህ ጨዋታ የሚሆኑ አየራ ልጆችን ሴሌክት አድርገን ለስድስት ቀናት የሚሆኑት በተለያየ መልኩ ለጌሞ በሚያስፈልጉ መልኩ ዝግጅት አድርገን አስፈላጊ የሆኑ ዝግጅቶች በኛ በኩል አድርገናል። የቡድኑ ተከላካይ አስቻለው ታመነ በበኩሉ ጥሩ ዝግጅት መደረጉን ተናግሮ የግብጽ ቡድን አግዝፈን አንመለከትም ብሏል። ባለችን አጭር ጊዜ ውስጥ ጥሩ ትሬኒንግና ጥሩ መንፈስ ነው ያለው። ከዚህ በፊትም ከግብጽ ያደረግነውን ጨዋታ በቪዲዮም አይተናል። ያም ለእኛ መነሳሻ የሚሆነን ነው የሚሆነን ነገር ስለሆነ በደንብ ነው የተዘጋጀንበት ያለ ነውና፣ አሰልጣኙ የሚሰጠን ትሬኒንግ አለ ሜዳ ላይ፣ ከሜዳ ውጭ ያሉትም በኮቺንግ ስታፍ የተጠናከረ ስለሆነ ብዙ አጋዦች አሉ ከኒትሪሽን ጀምሮ በዛ በዛ የታገዘ ስለሆነ አሁን ጥሩ መንፈስ ላይ ነው ያለ ነው እና በጥሩ ስሜት ነው ጨዋታውን የምናደርገው ማለት ነው። ቡድን አጋነን የምናይበት ነገር የለም። አሁን ላይ አይታችሁ እንደሆነ ከቅርብ ጊዜያቶች በኋላ እንደ ከዚህ በፊቱ ጎል ስንት ይገባባቸዋል ተብሎ የሚሄድ ብሔራዊ ቡድን የለንም። በተሸነፍንባቸውም ባሸነፍንባቸውም ጨዋታዎች ቲሞሲያ ግብጽም ከዚህ በፊት ሜዳው ላይ ሲያሸንፈን አንድ ለባዶ ተቸግሮ ነው። ከዛ በፊት ሁለት ባዶ አሸንፈን ስንመጣም እንዴት ዶሚኔት እንዳደረግን እናውቀዋለን። ስለዚህ ቡድኖች ላይ አሁን የተለየ ግምት ሰጥተን መውሳላ ስላለ ምናምን የምንለው ነገር የለም። እግር ኳስ የሚፈቅደውን ነገር ነው የምናደርገው። የተጋነነ ግምት ሰጥተን የምንሄድበት አይደለም። አሰልጣኝ መሳይ ተፈሪ ስለ ፈርዖኖች አጥቂ መሀመድ ሳላህና ስለ ቡድኑ ለቀረበላቸው ጥያቄም ተከላክለን ጥሩ ማጥቃት እንፈጽማለን ብለዋል። እነሱ አጥቂዎች ጋር በተገናኘ በግል ያላቸው ኳሊቲ ይታወቃል። እኛ ግን ትልቁ ስራችን እንዴት አድርገን በቲሞር ማጥቃቱንም መከላከሉንም እንዴት አድርገን መስራት እንችላለን፣ ኢንዲቪዥዋል ያላቸውንም ነገር መከላከል የምንችልበትንም ሰርተን እንሰራለን። ለምሳሌ አሁን ከግራ ከኛ ግራ ከነሱ ቀኝ ተነስቶ ድሪብል ነው የሚያደርገው። እሱን በቀኝ ግራ አድርገን መከላከል የምንችልባቸው ከረንት ያለውንም ነገር ለምግል እሱን ብቻ አይደለም። ሌሎች በግራ በኩል የሚመጣ እንደ መስመር ተከላካይ ልጅ አለ። ውስጥ 19 ቁጥር አለ። ቢልዳ እንደውም በደንብ የቲሙ ኮር ሆኖ ቢልድ ሊያደርግ የሚችል ልጅ አለ። እነዛን እንዴት አድርገን ማቆም እንችላለን፣ እንዴት አድርገን ማጥቃት እንችላለን የሚለውን በደንብ አድርገን ዝግጅት አድርገናል። ዋሊያዎቹ የፊታችን አርብ ከግብጽ እንዲሁም ደግሞ የፊታችን ሰኞ ከጅቡቲ ብሔራዊ ቡድን ጋር የዓለም ዋንጫ ማጣሪያ አምስተኛና ስድስተኛ ጨዋታቸውን ያደርጋሉ። ከዚሁ ጋር በተያያዘ መግለጫ የሰጡት አቶ ባህሩ ጥላውን የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ የተናገሩትን ነው የምናስከትለው። የባህር ዳር ስታዲየም በኢትዮጵያ በግንባታ ላይ ከሚገኙ ስቴዲየሞች መካከል የተሻለ አፈጻጸም ላይ እንደሚገኝ የኢትዮጵያ እግር ኳስ ፌዴሬሽን አሳውቋል። የፌዴሬሽኑ ዋና ስራ አስፈጻሚ አቶ ባህሩ ጥላሁን አሁን ባለው የግንባታ ሂደት ከአምስት ወራት በኋላ የካፍ ፈቃድን አግኝቶ ጨዋታዎችን ማስተናገድ እንደሚችል ገልጸዋል። ተጨማሪ አለን። የኢትዮጵያ ብሔራዊ ቡድን በዓለም ዋንጫ ማጣሪያ በሜዳው ማድረግ የነበረበትን ሁለት ጨዋታዎች የፊታችን አርብና ሰኞ ሞሮኮ ላይ ያከናውናል። የኢትዮጵያ ብሔራዊ ቡድን እነዚህን ሁለት ጨዋታዎች ከሜዳው ውጭ ማከናወኑ ከገንዘብና ከስነ ልቦና እንዲሁም ከደጋፊ አንጻር ችግር ቢኖረውም የካፍና የፊፋን ዝቅተኛ መስፈርት ማሟላት ባለመቻሉ የተፈጠረ ችግር መሆኑን እንደሚረዱ የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን ተናግረዋል። ከሀገር ወጡ መጫወት እንግዲህ በርካታ አስፔክቶች አንጻር የኢትዮጵያ እግር ኳስ ፌዴሬሽን ከፋይናንስ እንደዚሁም ደግሞ እንደ ብሔራዊ ቡድንም ከስነ ልቦናው ከተለያዩ ነገሮች አንጻር የሚነሱ ጉዳዮች እንዳሉ ይታወቃል። ኢትዮጵያ ውስጥ በርካታ በጅምር የቀሩ ስታዲየሞች እንዳሉ የገለጹት ዋና ስራ አስፈጻሚው ፌዴሬሽናቸው ክትትል የሚያደርግለት የባህር ዳር ስታዲየም በመልካም የግንባታ አፈጻጸም ላይ እንደሚገኝ ተናግረዋል። የባህር ዳር ስታዲየም በኢትዮጵያ እግር ኳስ ፌዴሬሽን የክለብ ላይሰንሲንግ ዲፓርትመንት አማካኝነት ከፍተኛ ክትትል እየተደረገበት ያለ እንዲሁም የኢትዮጵያ እግር ኳስ ፌዴሬሽን በተለያዩ ጊዜያቶች የሰጣቸው ፊድባኮችን በአግባቡ ተከትሎ በመናበብ እየሰራ ያለ ስታዲየም ቢኖር የባህር ዳር ስታዲየም የቀድሞው የአፍሪካ እግር ኳስ ኮንፌዴሬሽን የስታዲየም ጉዳዮች ኃላፊ ግብፃዊ መሐመድ ሳዳት የባህር ዳር ስታዲየም የካፍ አገልግሎት እንዳይሰጥ ማገዳቸው ይታወሳል። እኒሁ ግለሰብ አሁን ላይ ስታዲየሙን የጎበኙ ሲሆን ባዩት የግንባታ ሂደትም ጥሩ አፈጻጸም ላይ መሆኑን መናገራቸውን አቶ ባህሩ ገልጸዋል። እንደምታስታውሱት መሐመድ ሲዳት ነበረ የባህር ዳር ስታዲየምን ያገደው እሱ ራሱ በጣም እየተሰራ ባለው ስራ በጣም ተደንቆ በዚህ ሂደት ውስጥ ስራው በዚህ ደረጃ የሚቀጠል ከሆነ በቀጣይ አምስት ወራት ውስጥ የኢትዮጵያ ብሔራዊ ቡድን በሀገሩና በደጋፊው ፊት መጫወት የሚችልበት እድል አለው ብሎ በኮንፊደንስ እሱም የተናገረበት ነው እና ከዛ አንጻር እየተሰራ ያለው ስራ መልካም ነው። ሌሎቹም ስቴዲየሞች ከነዚህ ተሞክሮዎችን በመውሰድ የተሻለ ነገር በማድረግ የኢትዮጵያ ብሔራዊ ቡድን ወደ ሀገሩ እንዲመለስ እና በደጋፊ ፊት ጨዋታው ማድረግ የሚችልበትን ሁኔታ ማመቻቸት እንዲችሉ ለሌሎችም ጥሪውን እናስተላልፋለን። ኢትዮጵያ ውስጥ በርካታ በጅምር የቀሩ ስታዲየሞች አሉ ሲሆን አንዳንዶቹ አዲስ በጀት ዓመት በመጣ ቁጥር የጥገና ስራዎች ሲጀምሩ እንመለከታለን። አሁን ላይ የግል የስታዲየም ጉዳዮች አማካሪ የሆኑት መሐመድ ሳዳት በፌዴሬሽኑ አመቻችነት በርካታ ስታዲየሞችን መጎብኘታቸውን የገለጹት አቶ ባህሩ የባህር ዳር ስታዲየም ጥሩ አፈጻጸም ላይ እንደሚገኝ መስክረዋል ብለዋል። የጅማ ዩኒቨርሲቲ ስቴዲየምን የማየት የ አዲስ አበባ ስታዲየም፣ አደይ አበባ ስታዲየም፣ የአቃቂ ቃሊቲ ስቴዲየም፣ የድሬድዋ ስቴዲየምን፣ የባህር ዳር ስታዲየም ጎብኝተው ሪፖርትም ለኢትዮጵያ እግር ኳስ ፌዴሬሽን መስጠት ችለዋል ማለት ነው። ጥሩ ነገር የታየው የባህር ዳር ስቴዲየም ላይ ነው ማለት ከአኮምፕሊሽመንት ፐርሰንቴጅ ጋር ተያይዞ ማለት ነው። አደይ አበባ ስቴዲየምን በጥሩ ሁኔታ እየተሰራ ነው። አቃቂ ቃሊቲም የተሻለ ነገር አለ። የተወሰኑ ማስተካከያዎች የሚፈልጉ ሂደቶች ይኖራሉ። አቶ ባህሩ በትላንቱ መግለጫቸው ከስታዲየም ጉዳዮች በተጨማሪ የኢትዮጵያ እግር ኳስ ፌዴሬሽን ከሞሮኮ አቻው ጋር ስላለው መልካም ግንኙነት፣ ብሔራዊ ቡድኑ በአሰልጣኞች ስታፍ ውስጥ የተወለደ ኢትዮጵያውያንን ተሳትፎ ለማሳደግ የብቃት ትንተና ባለሙያና የተንቀሳቃሽ ምስል ትንተና ባለሙያ ማካተቱን ገልጸዋል። በ ሀያ ሁለተኛው የባህል ስፖርቶች ውድድርና አስራ ስምንተኛው የባህል ስፖርት ፌስቲቫል ላይ አማራ ክልልን ከወከሉ ተወዳዳሪዎች መካከል አንዷ ትኳደድ አረጋ ነበረች። ትኳደድ በሆሳና ከተማ የሶስት ወር ሕፃን ልጇን ታቅፋ የኩርቦ የሴቶች የወርቅ ሜዳሊያ በማሸነፏ ልዩ ክስተት ሆና ውድድሩ ላይ ተገኝታለች። ተወዳዳሪዋ ከድሏ በኋላ የተሰማትን ስሜት ለባልደረባችን ታሪኳ ይኔ ዋጋርታለች። ሀያ ሁለተኛው የባል ስፖርቶች ውድድርና አስራ ስምንተኛው የባል ስፖርቶች ፌስቲቫል በሆሳና ከተማ ሲካሄድ ካስመለከተን ልዩ ክስተቶች አንዱ የሶስት ወር ጨቅላ ህፃን ይዛ በውድድሩ የተገኘችው የአማራ ክልል ተወዳዳሪ ትጓደድ አረጋ ናት። ትጓደድ ከቡድን አጋሯ በሰባት ሜትር ርቀት ላይ የሚሽከረከረውን 30 ሴንቲሜትር ስፋት ያለውን የኮርቦ ቀለበት አልማስትመታ፣ በሆሳና አብየሄር ሳሞ ስታዲየም የተገኘው ደጋፊ በግርምት ነበር የሚመለከታት። የባህል ስፖርት አምባሳደሯና ጀግናዋ ትጓደድ አረጋም ያሳየችው አልሸነፍ ባይነትና ብርቱ ፉክክርም ልዩ ነበር። አማራ ክልል፣ ቤኒሻንጉል፣ ኦሮሚያ እስከ መጨረሻው ድረስ እኩል ነጥብ ማግኘታቸውን ተከትሎ መለያ ነጥብ አንዳንድ ዘንግም ተሰጣቸው። የኦሮሚያ ተወዳዳሪዎች በመሳታቸው ምንም ነጥብ አላገኙም። የቤኒሻንጉል ተወዳዳሪ ኮርቦን መምታት ቢችሉም ዘንግ በመውደቁ አንድ ነጥብ ተሰጣቸው። ተረኛዋ ትጓደድ ናት። የኢላማ ንግስት መሆኗን ገና ከማጣሪያው ጀምሮ አሳይታለች። ስሜትን ሰቅዞ በሚ ዘው የመጨረሻ ድልም ቤኒሻንጉል አንድ ነጥብ ይዞ እየመራ ነው። ትጓደድ ተራዋ ደር ሶስት መታም ከሰባት ሜትር ርቀት ላይ ኢላማዋን አሳካች። የወከለችውን ሕዝብ አኩርታ የወርቅ ሜዳሊያዋን ማሸነፏን አረጋገጠች። ከድሏ በኋላ አሚኮ ምን ተሰማሽ ሲል የሶስት ወር ሕፃን ልጅናት የሆነችውን አራስ ትጓደድን ጠይቋል። በጣም ነው ከምለው በላይ ነው ደስ ያለኝ። የልጄ እናት ነኝ። ልጄን አዝየ መትቼ ይህንን የልጄ አምላክ ስለረዳኝ በጣም ደስ ብሎኛል። ቆይታችሁ እዚህ ከተማ ላይ ምን ይመስላል? ከልጆች ጋር በጣም ነው ደስ የሚለው ደስ ይላል። አይና አፋራቱ ጓደድ አገውኛ የአፍ መፍቻ ቋንቋ በመሆኑ የተሻለ መግባባት እንዲኖረና ሀሳቧንም እንድትገልጽልኝ በአገውኛ ድጋሜ የተሰማትን ጠይቄያታለሁ። አዲስ ህፃን ልጅ ይዘሽ ወደ ውድድር መጥተሻል። በውድድሩም ልዩ ፍክክር አሳይተሽ አሸንፈሻል። እስኪ የተሰማሽ ነገር ነው። ይህንን ውድድር አልተወም ብዬ ነው እዚህ ድረስ ልጄን ይዤ የመጣሁት። ከልጄ ጋርም ዋንጫውን አሸንፌያለሁ። የወረዳና የዞን ውድድር ሳናደርግ እዚህ በመምጣታችን ፉክክሩ ከብዱን እንደነበር ግን መናገር ፈልጋለሁ። ከቤት ተነስተን ነው የመጣ ነው አማራ ክልል ተቸግሮ ነበር። ከዚህ በኋላ በፕሮጀክት ደረጃ ሰርተን መምጣት አለበት። በምግቢያችን ላይ የባለስፖርት አምባሳደር ያልኳት በምክንያት ነው። ተጓደድ ከወረዳ ጀምሮ ባደረገቻቸው ውድድሮች ላይ በርካታ ዋንጫዎችን ማንሳቷን ስትናገር፣ ለዘርፉ ትኩረት እንዲሰጥላት ግን ያላትን ምኞትና ህልም ትናገራለች። ከዚህ በፊት 19 የወርቅ ዋንጫና 24 የወርቅ ሜዳሊያዎችን አሸንፌ ወስጃለሁ። ይህንን የምልህ የወረዳውን ሳይጨምር ነው። ዘንድሮም የሀገር አቀፍ አሸናፊ ብንሆንም ተመልሼ ወደ ቤቴ ነው የሚሄደው። እንደዚህ ከሚሆን ፕሮጀክት ተይዞ አስፈላጊው ድጋፍ ተደርጎልን እየተለማመድን ብንወዳደር ስፖርቱ የሚያድጋል፣ እኔም የበለጠ አሸናፊ ሆናለሁ። ባለ ስፖርቶች የእኛነታችን መገለጫዎች ናቸው የምትለው ትጓደድ ክብሯን የሚመጥናት ድጋፍ በወረዳውም ሆነ በዞኑ እንዲደረግላትም ነው የጠየቀችው። በወረዳ ተጠርተን እንወዳደራለን፣ ከዛ ዞን ላይ እንሳተፋለን፣ ከዛም ከዞን ክልልን ወደ መወከል እንሸጋገራለን። ክልላችንን ከወከልን በኋላ ወደ ቤት እንመለሳለን። በዚህ ሂደት አስራ ዘጠኝ ዋንጫዎችንና ሀያ አራት ወርቆችን አሸንፌያለሁ። ይህንን አሳክቼ የተደረገልኝ ድጋፍ የለም። ባለሁበት በምኖርበት አካባቢ እንኳን የምስጋና ድጋፍ ቢደረግልኝ፣ ለምሳሌ እንደ ቤት መስሪያ ቦታና ሌሎች ማበረታቻ ቢሰጡኝ መልካም ነው ላለሁ አማራ ክልል የዘንድሮን የባህል ስፖርቶች ውድድር አሸናፊ እንዲሆን ያገዘውን የኮርቦ ሴቶች ዘርፍ ዋንጫን በመጨረሻው ቀን ትጓደድ ከሶስት ወር ልጇ ጋር በመሆን ከፍም አድርጋለች። ይህ የስፖርትን ውብ ገጽታ ያሳየ ክስተት ሆኖም አልፏል።